ያለ ፍላጎታችሁ የሆነ ሳትፈልጉ የምታረግዙት ልጅ አለ የለ። ለአብረሽ እንደዛ ነው ያስመሰለበት አሁን ላይ ማለት ነው። በግድ ምናምን ነገር የሩታን እርግዝና እስቲ ድካሟን ተረዳት ብሎ ይሄ አሽቃባጭ ፈረንጁ የሚባል አሽቃባጭ አንተን ሽላሊት፣ አንተን ሽላሊት፣ ወንድሜን አታስጨንቀው ላም ሰላም፣ ጤና ይስትልኝ ውድ የተገበራችሁ ኒ ቻናል ተከታታይ ሰላማችሁ፣ ይብዛልኝ በያላችሁበት ስላላችሁ። ዛሬ በጣም የገረመኝ የባለት ዳራሞቹ የባለት ዳሮቹ ቹ ነው ወይንስ የምኖቹ ነው የሚባለው? ነ ዘንድሮ አብርሽና ዘንድሮ አብርሽና አርታ በሳቅ ሊየሉኝ ነው። እኔንማ በተለይ ማለት ነው እንዴ! እንግዲህ ሩታ ልትወልድ ትንሽ ቀርቷታል። ወጉወጉ ምናምን ነገር አይቅርብን እኮ ነው። እናቴቷ እናቲቱ እናቲቱ አልኩኝ። እኔ ራሴ ቅሌት። እናቲቱ የሩታ እናቲቱ የድካምሽን ማየት አለበት ምናምን ብለው መክረዋት ነበረ። ከዛ ይችን የሰማና አቶ እንሽላሊት ይሄ ፈረንጁ ይሄ ምንድን ነው ሀባብ ገዝቶ ምናምን ነገር በግድ ለአብርሽ ተሸከም ተሸከም የሩት አንድ ካመወቀው በግድ ማለት ነው። ብዙ እኮ እራሱ ሲጀመር አብርሽ ሲጀመር እኔ ልጅነቴን ሳልጨርስ ነው ያገባሁት እኮ ብሏል። ምን ሆነ ነው ሳያስበው ነው ያገባው ጎል ማለት ነው። ቀረጥ አብርሽ ሰው ተው ስማ፣ በገጠር አካባቢ ብንሄድ፣ አሁን በአስራ አምስት በአስራ አራት አመታቸው ነው እያገቡ ምናምን ነገር የሚወልዱት። አሁን አንተ ስንት ሀያ አምስት አይሆንም አብርሽ። አሁን እና ምን በጀመሪያ ቁም ነገር እናውራ ከቀልዱ እንውጣና አንድ ወንድ ልጅ የሚስቱን ስሜት ወይንም ቅርታ የሚስቱን ድካም የሚረዳው ራሱ በራሱ ተነሳሽነት ራሱ ሲፈቅድ ልቡ ሲፈቅድለት ለዚያ ሴት ፍቅር ሲኖረው ፍቅሩ ያ የእሷ ፍቅር ልቡ ላይ ሐሴት ሲያደርግለት የሚስቴን ድካም ማወቅ አለብኝ፣ ደክማለች፣ ልጄን ተሸክማለች። ስለዚህ የሚስቴን ድካም ለመረዳት እስቲ የእሷን እርግዝና ድካም እስቲ ልየው በማለት ፈተናውን በራሱ ተነሳሽነት ያደርጋል። ይሄንኛው ግን ጭልፋፊት ቤት የማዘሯን ወሬ ሰምቶ ለአብርሽ ተሸከም አለው ግን እንዳንተ አይነስ እንደ እኔ እንጂ ቅሌት ነው። በግድ ነው እንዴ? እሱ ልቡ አልፈቀደለትም። ልቡ የፈቀደለትን ነገር ነው ማድረግ ያለበት ልቡ ሲያዘው እንጂ አንተ እዚ ሀባብ ተሸከም በግድ ልጁ ልትገለው ነው እንዴ? ያለ ፍላጎቱ ምንድን ነው የምታደርጉት? እንደዚህ ቃቃ የምትጫወቱበት? አብርሽ እኮ አውቆ ነው። አሁን አብርሽ አሁን ለሩታ ያለው ፍቅር ወድቋል፣ በቃ አብቅቶልታል። የምትፈልጊው ነገር ካለ ከጎንሽ ነኝ አላት። ያ ማለት ከጎንሽ ነኝ ማለት ግን አጠገብሽ ነኝ ማለት አይደለም። በችግርሽ ጊዜ ከጎንሽ ነኝ ነው። አሁን ከሕይወትሽ ወጥቻለሁ ከሕይወት ወጥተሻል ነው እሱ። አዲስ ፍቅር ጀምሯል ከሄርሜላ ጋር ሄርሜላን ባየበት አይኑ ተመልሶ ሩታን የማይመስሏችሁ ነው። እንዲ እንደዚህ እናንተ ምን ሆናችሁ እንዲህ በግድ ሀባብ ተሸከም፣ ድካሟን ተረዳ።